ሰማቸዋል። ሌ ሜክሲክ ስለተገደለችው ሰማችኋል። እኔ ግን የምመክራችሁ ይኸውላችሁ፣ አሁን አንዳንድ ጊዜ ይኸውላችሁ፣ ሁልጊዜ እንትን አንዳንድ ጊዜ እኔ የምመክራችሁን ነገር ይኸውላችሁ፣ አሁን ይቺ ልጅ ይቺ ሜክሲኮ የሞተችዋ ልጅ በብዛት አሁን እኛ የምንለው ያው ሴትዮዋ ማናት ጓደኛ አስገደለቻት ነው አይደለም? የምንለው በሌላ ሳይት ደግሞ ስናስበው አንዳንድ ጊዜ በጓደኛ ሰው ሰርፕራይዝ ይደረጋል። እኔ እሱም ዛሬ ጠዋት ነው። ቆይ ስትሄድ እንዲሁ እውነት፣ ምክንያቱም ልጅቷ ምንም ማስተያየት አልሰጠችም፣ ምንም ነገር እና ቴንኪ ልጅ ጃሜን ምንም ማስተያየት ሳትሰጥ ስጠቀር አንዳንዴ ከመደንገጥም ከመፍራትም የሆን ነገር የእንትና የማናት ስማ የሜክሲኮ የሞተቿ ሜክሲኮ ውስጥ ማለት ነው። ስለ ስ ድንገት አንዳንዴ የሆነ ሲስተም ሊሆን ይችላል ስላልኩኝ ነው። እና አንዳንዴ ለምሳሌ ጓደኛሽን ቦይ ፍሬንዷ ምን ሊላት ይችላል? ያ ጓደኛሽን ምን ሊላት ይችላል? እስቲ ዛሬ ስለተጣለም ከጓደኛች ጋር አስታርቄ ሌላ ትችላል። ባሏ ለአንቺ ሊልሽ ለምሳሌ ሁለት ጓደኛ ማጮች ልበላችሁ፣ ጓደኛሽ ከቦይፍሬንድ ዋጋር ተጣለና አንቺ ፌቨር ለመስራት ብለሽ አስታርቄኝ ተጣልቻለ ቢለሽ ኦኬ፣ ለአስታርቅ ብለሽ ቀጥረሽው ማለት ነው እሱን እሷንም ሌላ ቦታ እሱንም ሌላ ቦታ ተቀጥሬና ያው እንግዲህ ከሁለት አንዱ መጥፎ ነገር አስቡ። አንቺ ግን በመልካም ሁለቱን ለማስታረቅ ብለሽ ቆይ፣ መጣል ጠብቂ፣ እንደዚህ አይነት ቦታ ሄደሽ ምናምን ምናምን ብለሽ ልትይ ትችያለሽ። እና በዛ ሰዓት ግን ባልየው ወይም ደግሞ ያ ኤክስ በአንቺ አንቺን ተጠቅሞ እሷን ሊያጠቃት ይችላሉ፣ ሊገላት ይችላል፣ ሊደበድባት ይችላል፣ ሊመታት ይችላል። እና አሁን እዚህ ጋራ መቼት ሁሉም ጓደኛ አንዳንዴ ይሁን ነገር ሰው አወራ ብለን መፍረድም እንኳን በጅምላ መፍረድም በጣም ከባድ ነው። እና እኔ አሁን እዛ ጋር ነገር የሚያስጠይቀኝን ነገር ነገር እንደሚያስጠይቀኝ አውቃለሁ። ምክንያቱም ላይቭ ስትሪም እያደረገች ነው ልጅቷ። ሁለተኛ ነገር ከዛ ላይ ሪኮርዱ ቢገኝ ከኔ ጋር ናት ያለችው፣ እና የሷ ህይወቷ በዛ መልኩ ሲጠፋ መንግስት ወይም ደግሞ ፖሊስ እኔ ዝም አይለኝም አይደለም። ስለዚህ ቻውን አስገዳይ የተባለችው ጓደኛ ይሄ ይሄን ማሰብ ጠፍቷት ነው እንደዛ። ልጅቷ ህይወቷ ሲያልፍ፣ በእንደዚህ አይነት መልኩ ህይወቷ ሲያልፍ ለምን ፈቃደኛ ሆነች ብታቅሎ። በነገራችን ላይ ሜክሲኮ ላይ ስለ ሜክሲኮ አሁን ሰሞኑን ሲጻፍ እዚህ እንትን ላይች ቢያንስ የዛ ለታ የሞተችል ባሪያ የሞተችለታው ወደ አስር ሴቶች ሞተዋል። በዛን ቀን ብቻ ማለት ነው። እና ይመስለኛል እንዲሁም ሳስበው በተለያየ መንገድ ቲንክ ቢዚ በተለያየ መንገድ ወንጀልን ለመፈፀም ሰዎች የተለያየ መንገድ ሊጠቀሙ ይችላሉ። ቲንክ ሞሞ ሊጠቀሙ ይችላሉ። እና እንደውም በእኔ ቢሆንስ አልኩኝ፣ እንዲሁም በሌሎች ሴቶችስ ቢሆን ማስታረቅ ላምጣት ብሎ እናንተ ለማስታረቅ እንግዲህ የሚጓደዱ የሚፋቀሩ ከሆነ ለማስታረቅ ብላችሁ ብዙ ነገር ታደርጋላችሁ። ገባች። እና ምናልባት እንደዛ ቆይ፣ ጊፍት ይመጣልሻል ጠብቂ ስትላል የነበረው ጓደኛዋ ናት። እንግዲህ ላይቭ ሰባት ሺህ ሰው እየተከታተለ እና አሁን እኮ በጣም በጣም ሰከንድ እኮ ነው የታየው ያ ፊቷ እኮ ሰከንድ ነው የታየው ላይ ስታጠፋ፣ ላይን ስታጠፋ፣ ፊልሙን ስታጠፋ እንዲህ ብላ ነው የታየችው። እና ምናልባት በምን እናውቃለን? ሰከንድ እኮ ነው። እንደገና ደግሞ እሷ የምትኖርበት ሀገር ውስጥ ሜክሲኮ ማለት በጣም በጣም በጣም የክራይም ሀገር ነው። ምናልባት አስገድደዋትም እኮ ሊሆን ይችላል። እንገላታለን፣ ይህን ከተናገርሽ ግን ያንችን ዘር ማንዘርሽን እናጠፋለን ሲሏት ኦኬ ብለሽ እኮ ነው የምትቀበል። ሜክሲኮ እኮ በጣም ኃይለኛ ሀገር እኮ ነው። በጣም መጥፎ ሀገር እኮ ነው። እንዲህ ፊልም ላይ የምታዩት ፊልም ላይ ስለሜክሲኮ የምታዩት በሙሉ ትክክለኛ ነው ነው የሚሏችሁ። እዛ የነበሩ ለትምህርት ሄዱ ምናምን አንዳንድ ሰዎች ሲናገሩ በጣም ሀርድ ቆንጆ ሀገር ነው ይሏቸዋል። ቆንጆ በቃ ቆንጆ ያለበት ቆንጆ ሀገር ቆንጆ ምግብ ያለበት ምናምን፣ ግን በጣም ቀላል ይሏቸው

እና መጠንቀቅ ያለባችሁ ለእናንተ የምነግራችሁ፣ አሁን እኔ ትምህርት የሆነኝ ማለት ነው። አንደኛዋ ባባሪያ ማርክስ ኦኬ። እኔ አሁን ብዙ ጊዜ እንደዚ ነገር ላይ ጣልቃ ከሚገቡ ቀልቃላ ሴቶች እኔ ነኝ። በተለይ በጓደኞች የዚህ ባንዱት ማለት ነው እንዲያልኩኝ ከዛሬ ጀምሮ አልኩኝ፣ ይሄን ጊፍት ይዘሽ እንጂ ይሄን ጊፍት፣ እንደዛ ብዬ አስቤ ጠዋት። ግን ዛሬ ቀን የት እንደነበርኩ የምነግራችሁ እነዚህ ባልና ሚስትላት ላስታርት ነበር አፍታ ደሞ አንችን ብሎ መካሬ ወይ ጉድ! እኔ አሁን እዚህ እናገራለሁ እንጂ የት እንደነበርኩ አውቀዋለሁ። እኔ ራሴ ኤኒዌይ ተጠንቀቁ። ከበደኝ እየታወቃት አስገደለቻት ጓደኛዋ መርዝ ጓደኛ። ለምን ትበልጣታለች? እቺ ሀያ ሶስት አመቷ ነው። የራሷ ጸጉር ቤት አላት። የራሷ ሞዴል ነች አሁን ገብቼ ሳጣራ ሀታ ዘፈን ላይ ክሊፖች ላይ ብዙ ክሊፖች ላይ አለች የሜክሲኮ ዘፈኖች ላይ ማለት ነው። አያችሁ ክፉ ጓደኛ፣ የሚቀና ጓደኛ አይስጣችሁ። መድሀ ብቻ እየጠብቃችሁ እግዚአብሔር ሆነ። በጣም ነው ያሳዘነችኝ። እናንተስ አላሳዘነቻችሁ? ስለዚች ሜክሲካዊ ወጣት ሰብታችኋል። አ እናንተ ሰለሳ ዘፌን ጌታ ወይ ቅሪበ ግኔ ግን የሳኩት ይመስሷ ነው እኔ ምን ብዬ ልጅ ደስ ትለኛለች እና እኮ ቤት ምናምን ሰጣት አለው ደስ ይለኛል አነጋገሯ ስለ ጀስቲን ምናምን አወራሯ አንዳንድ ነገር ደስ ይለኛል ምን ብዬ ምክንያቱም ስላሳገኝ ሳቅ ብሰጥ ስለሞተ ሰው ነው የምታወራው እና አንዳንዴ ሰው ለካው እንደ ሰው አወራር ነው አልክ በቃ ገብዷት ነበረ በጣም ገብዷት ነበረ እኔ እኮ ያልኩት እኛ ይሄንን ከመቼው ግን አቤት እንዳዳረሱት እንጂ ያልነበረ ምን በነገራችን ላይ ትንሽ የሆነ የክራይም ነገር ያለበት ነው ላይፏ በሙሉ የልጅቷ ማለት ነው እና ያ ደግሞ ያ መጨረሻው ይሄ ነው የሚሆነው። አንዳንድ ጊዜ ሰዎች በአንዴ ወደ ሀብት ውስጥ ሲገቡም ከባና አንዳንዴ ደግሞ ቆንጆ ሴት መጨረሻው በእንደዚህ አይነት ነገር ውስጥ ነው። በቃ ምን አላስ አዋዋላችን ጥሩ ቢሆን እኛ ጋር እንኳን እንደዚህ ነገር የለም፣ እግዚአብሔር ይመስገን። ግን አልታወቅም። ቆንጆ ስለሆነች ብቻ ሆነ ሊሆን ይችላል። እኛም እንደዛ ነው። ግን ቆንጆ ብቻ ስለሆነች ሳይሆን ቆንጆ ብቻ ስለሆነች ሳይሆን ምናልባት ያ ብዙ አይነት ክራይሞች አሉ። በጣም ብዙ አይነት ለምሳሌ ቤተሰብ እዛ ውስጥ ሊኖር ይችላል፣ ቦይፍሬንድ እዛ ውስጥ ሊኖር ማለት። በዜና ባየሁት እንደሆነ ቦይፍሬንዷ እነዚህ በጣም ኃይለኛ ከሆኑ ግሩፖች ውስጥ አንዱ ነው ቦይፍሬንዷ ቦይፍሬንድ እሱ ግን ሊያስገድላት አይችልም። ምናልባት እሱ ሳይሆን ሌላ ይሄ ግሩፕና ለምሳሌ አንድ ግሩፕና አንድ ግሩፕ ሲጣሉ ሄደው የሚገሉት ማን ነው? የተጣሉትን ግሩፕ ልጆች፣ የተጣሉትን ግሩፕ ሜክሲካኖች። እንደዛ ናቸው። እናቶች፣ አባቶች፣ እህቶች ይገደላሉ። እሱ ላያስገድላት ይችላል። እና ፖሊስ በስነ ስርዓቱ ምናልባት ግን በጣም ከባድ ምርምር እየተደረገ ነው። ግን ያው ምርመራው ምንድን ነው ሜክሲኮ ውስጥ በቅርብ ጊዜ የተፈጠሩ ኃይለኛ ቡድኖች አሉ። ኃይለኛ በቃ ዓለም አቀፍ እንትን ያላቸው ኔትወርክ ያላቸው። ከእነዚህ ውስጥ የእሷ ቦይፍሬንድ እዛ ነው ያለው፣ ዋና ነው እ ምንዲለር ዋናው ነው። ቦይፍሬንድ እዛ ነው ያለው እና እና ምናልባት እዛ ባለው ችግር እንግዲህ ይችልች ደግሞ የሚመስለውም ይሄ ፕሮፌሽናል የሆነ ነው እንጂ በቅናት በጓደኛ በምናምን አይደለም። ምክንያቱም አመጣጡ ከዛ ላይ በጣም የሆነ ሰው የአንድ ጀርመናዊ ሲተነትን የሰማሁት ምንድን ነው በሳውዝ አሜሪካ እንደዚህ በትላልቅ ማፊያዎች ላይ አሜሪካን ሌላ ሀገርም እነዚህ የተሰጧት ጊፍተሮች በተለይ ይሄ ሽፋይሙ የአሳማው ጊፍት ምልክቶቹ የግድያ ናቸው። በክራይ ትርጉም አለው ሲተረጉሙት ትርጉሙ እንደዚህ አይነት ጊፍተሮች ሳይሽናቸው ግድያ ነው እና የዛኔ ብታመልጥም አይቀርላትም ነበር። በእንደዚህ ነው የሚገሉት። ለምሳሌ አሁን ፖስታ ቤታችሁ ሲልኩላችሁ እንደዚህ አይነት መጫወቻ ይልኩላችኋል ልጆቻችሁ እና ትርጉሙ ያው እሱን የመጀመሪያ የደረሳት ካፌ፣ ከዛ በኋላ ደግሞ አሻንጉሊቱ ያሰማው፣ ሶስተኛው ደግሞ የተሰጣት መልእክት በጣም የሚያምር ቦርሳ በኮኮ በሽታንበንድ ነው። በስታር ስታር ማለት ምልክቱ ስታር የሚለው ምልክቱ ያው ስታሩ ላይ ነው። እና ያንን እንደዚህ አይነት ቦርሳ ነው የሚደርስሽ ተብሎ ተነግሯታል። በቴሌፎን ማለት ነው። መጨረሻ ላይ በጣም ውድ የሆነ ቦርሳ በኮከብ ዳይመንድ ያለው በጣም ቆንጆ ቦርሳ ነው የሚመጣልሽ። እና እሱን ስልክልሽ ሁኔታሽን ማየት ፈልጋለሁ ደስታሽን ያንን ስታ ያንን ኮከብ የሚለውን ነገር ራሱ ብትሰማ ከንደገና ደሞ እንትኑ ላይ እኮ ነቅታለች ይላል። አሻንጉሊቱ ሲሰጣት እሱ ላይ ትንሽ ነቅታለች፣ የሆነ በቃ እንትን ይታይባት ነበረ። እና የዛ ሰዓት ብትሮጥም ሊከተላት ይችላል ወይ፣ ብታመልጥም። ለነገሩ እንደዚህ አይነት ታርጌት ታርጌት የሆኑ ሰዎች የትም ማያመልጡ። እሷ ብታመልጥ ቤተሰቦቿ ላይ እርምጃ ይወሰዳል። እንደዛ ነው። ትልልቅ ማፊያዎችን እንትን ለዚህ ነው እዛው ጠብቀው የሚሞቱት። ምክንያቱም እኔ አሁን እኔ ባጠፋው ጥፋት ወይ ወንድሜ ባጠፋው ጥፋት ወይ ልጄ ወይ ባሌ ባጠፋው ጥፋት እኔ ራሴ ልጄ ባመልጥ ልጄ ላይ ነው ያ ነገር የሚሆነው እና እንደዚህ ትላልቅ ክራይም የሆኑ ነገሮች ምንም ማምለጫ የላቸው እና ግን የመጀመሪያው ካፌው ሲመጣ የጠጣችሁ ቀይ ሬድ ነገር ነው አይታችሁት እንደሆነ እሱ ያው የደም ምልክት ነው። ሁለተኛው ደግሞ የእንስሳ የአሳማ የበግ ምናምን ምናምን ሲሰጣችሁ በክራይ ትርጉሙ አንገት መታረር ነው። ወይ ትንጠለጠያለሽ ወይ ትታረጃለሽ ነው። እንደዚ አይነት ስጦታ ሲመጣላችሁ ትርጉሙ ማለት ነው። ሶስተኛው ደግሞ በኮከብ ያማረ ቦርሳ በጣም ውድ የሆነ ስታር ዳይመንድ የተሰሩ ውድ ቦርሳዎች ናቸው የሚመጡልሽ፣ እና ያን ስትቀበይ ያንችን ደስታ ማየት ፈልጋለሁ ያልዋት ስሱ የዛኔ እንግዲህ ያው ትሞቻለሽ ነው። ስታር ደግሞ የመጨረሻው ላይ ነው ያለው ኮኮም ማለት ነው። እና በክራይም ትርጉሙ ይሄ ነው ብሎ ሲተነትን ሰምቼ ማይገርል ደግሞ እሱን ደግሞ ጉግል አድርገን እኔ አይደለም አንድ የጀርመን የክራይም ትን ከእንትን ነው ጋዜጠኛ ነው ሲተረጉመው እና እንደዚህ እንደዚህ አይነት ምልክቶች ተልከው ሰሊና ታውቋታላችሁ? ሰሊና የምትባል ጄኒፈር ሎፔዝ የሰራችባት ፊልሙ የሰራችው ፊልም የእሱን አገዳደል ነው የተገደለችው እና አሁን እሷን ራሷን ስተው ሲያወሩ ነበር እና የሚገርማቸው ሜክሲኮ ውስጥ እሷ የተገደለችለታ እሷ የተገደለች ቀን እቺ ልጅቷ የተገደለች ቀን አስር ሴቶች ተገድለዋል። ያ ያ ሰሊና ጄሎ ፊልም የሰራችበት ማለት ነው፣ ጀኒፈር ሎፔስ መጀመሪያ የታወቀችበት እና እና በጣም እንደዚህ አይነት እንደዚህ አይነት ቆንጆ ቆንጆ ሴቶች እንደዚህ ግንኙነት ያላቸው ከነዚህ ሰዎች ጋራ በገንዘብ በቃ አለም አቀፍ የሆነ ክራይም ነው የሰሩ ሰዎች፣ በቃ ሚስጥር እንዳያወጡ እኮ ነው። ወይንም ደግሞ ወንድማቸው ወይ ባላቸው የሆነ ነገር ከሰራ። ሚስቱን ገለው ነው። ምክንያቱም ወይ እሱ እዛ የሆነ ነገር አጥፍቶ ወይ እሱ የሆነ ነገር አርጎቸው ምናምን ሊሆን ይችላል። እና አንዳንዴ ቁንጅና፣ አንዳንዴ መጥፎ ነው። እናንተ ብር ትሉና ሰውየውን አታውቁትም፣ ከኋላው ከባክግራውንዱ ምን እንዳለው የተገባላችሁ ከዛ በአንድ ጊዜ ብሩም፣ ወርቁም፣ ሀብቱም ሁሉ ነገር ይመጣል። መጨረሻ ቁጭ ብላችሁ የምታለቅሱበት ይመጣል። እሷ ሀገር ለቃ ብትወጣ ወንድም አላት እናት አለቻት። ከእናቷ ጋር ደግሞ ከተጣላች ፓስት ፋይቭ ይርስ አምስት ዓመት ከእናቷ ጋር የተጣላችበት፣ ምክንያቱም እናቴ እናቴ ጋር አትፈልግም ነበረ ይሷል። ይሄ እናት ተውሲለ መታው እንዲህ ስለነበረች ቢሰምቼ፣ ጉግል ላይ በይ አፈርቢ። እኔ ማዳምጠው ነው ማለት አዳምጪም፣ በነገራችን ላይ የአስራ ሰባት ዓመት ልጅ እያለች ነው ከቤት የወጣችው። እናትየው ስጋቷ ይሄ ነበረ። በጣም ቆንጆ ስለነበረች ወደ ሾ ከወጣች ትጠፋብኛለች። በቃ እናትየው በጣም ታስብ ነበር እና ላይፏ የሆነ ሴክሬት ኖርማል የሆነ ላይፍ እንድትኖር ነው እንጂ የምትፈልገው ቲክቶክ ላይ እንድትወጣ አትፈልግም፣ ሚዲያ ላይ እንድትወጣ አትፈልግም። እና ከእናትየው ጋር በጣም ሰልና ጭቅጭቅ ስለነበረ ከቤት ጥላት ወጣች እናትየው ማለት ነው ቫይራ ማጮ ሞዴሎ ከቤት ጥላ ስትወጣ ከቤት ጥላ ወጣች። ከዛ በኋላ ተጣላች ማለት ነው። እና እናትየው ይህን ስትሰማ የምትጠብቀው ነበር። እያሳያለሁ እራሱ መቃብሮ ላይ እናትየው ብዙ አላለቀሰች፣ ምክንያቱም መከረው መከረው እምቢ ካለ መከራ ይምከረው ነው። ይታውቀው ነበር ይሄ እንደሚመጣ መነፀሯን አርጋ እንደምናር ማንሆነ ከብራን የተመለሰችውን አስተላልፈዋል። ትል ሴሪየስ በቃ ሴሪየስ ሆና እንትን ያለችው አንዳንዴ አንጀታችሁንም የሚቆርጥ ልጅ አለ ታው ስትለው የማይሰማ ምክንያቱም ብታለቅስ እዛ ጓዳ ብል ምናልባት ክራይሙ ሊቀጥል ይችላል። ገባችሁ? ምናልባት እናትየው ወንድም አላት ደግሞ መሰለኝ እና ግን መጀመሪያ ላይ ናቸው ይሄ ነገር ሊቀጥል ይችላል። ገባችሁ? እነሱንም ዋጋ ላይ ያስከፈላቸው ይችላል። ቤተሰብ ሜክሲኮ ውስጥ የሚያስፈራው ያንተ ጥፋት ብቻ አይደለም፣ ያንተ በጥፋት ብቻ አይደለም። ሌላ እንዳይጠፋ ሌላ እንዳይጠፋ ያ ጎበዝ ማን ነሽ ተከተልሽ ያ ያ

ይዞት የሚመጣው ነገር አይታወቅም። ስለዚህ በጣም መጠንቀቅ አለባችሁ ቴክ